በስምተ አብ በስመ አብ ወወልድ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም የሰላም ሰጣዊት ቤተሰብ በሙሉ እንደምን አላችሁ? እኛ እግዚአብሔር የተመሰገነ ይሁን ሰላም ነን። እንደባለፈው ሁሉ የሕይወት ተሞክሮቻችንን ወደ እናንተ ለማቅረብ መጥተናል። በባለፈው እንዴት ተገናኘን፣ ለመተዋወቅስ ምን ምክንያት ሆነ የሚለውን አይተን ነበረ። ዛሬ ደግሞ የእጮኝነት ጊዜያችንና እንዴት ወደ ፍቅር ተለወጠ የሚለውን እናያለን ማለት ነው። እሺ ከባለፈው ድግስ ደግሰን የስምንተኛ ክፍል ማለት ነው የምንማርበት ቦታ ዳና የመጀመሪያ ደረጃ ትምህርት ቤት ብቻ ስለነበረ ድግስ ደግሰን ስምንት ዓመት ያሳለፍንበትን ቦታ ትተን ወደ ሌላ ስለምንሄድ ሃይ ስኩል ስለሌለ ማለት ነው በአካባቢያችን አንብተን ተላቅሰን እንደምንለያይ አውቀን ክረምቱን በየቦታችን ለማሳለፍ እና ከዛ በኋላ ደግሞ የት እንደምንደርስ ሁላችንም የየራሳችን ነው የምናውቀው። በዛ ሁኔታ ተለያየን። ነገር ግን እንደዛ ስንላቀስ ያዩ አስተማሪዎቻችን አይዟችሁ አትለያዩም፣ ለእናንተ ሲባል ትምህርት ቤቱ ዘጠነኛ ክፍል እና አስረኛ ክፍል ትምህርት ቤት ለመጀመር አስቧልና አይዟችሁ ብለውን ነበረ። ያንንም ተስፋ በማድረግ ድንገት ባይሳካ እንኳን በሚል ያው በሐዘን ውስጥ ሆነን ነበር ያሳለፍነው። አብሶ ደግሞ እነሱ እኔ ምናልባት አልባት እንደነገርኳችሁ ጫጋል ነበረ እስከ ሰባተኛ ክፍል፣ ከዛ በኋላ ነው የመጣሁት፣ እና ሁለት ዓመት ነው ያለኝ። እንደናንተ የጠለቀ ፍቅር አለኝ ብዬ እናንተ ነው መናገር አልችልም። እናንተ ግን በጣም እሴ የነበራችሁንም እንደው በዛው ነገር ያላችሁ ፍቅር እንዴት እንደነበረ ግንኙነታችሁ እንዴት እንደነበረ ሚለው በዛ ጊዜ ተማሪ አሁን በአሁኑ ጊዜ በቀጣለ በጣም ነበር የምንዋደደው። ወደደው ልክ ሴቶቹ እንደ እንደህት ነበረ የምንተያየው እና ያን ያህል የቆየንበትን ትምህርት ቤት ያው አንጥለን ስንሄድ በቃ የምትሄድበት ቦታ ገና መላመድ ነው እንደ አዲስ ነው። ሰው ለምደው የነሱ ደም ሄዱ በዛ ላይ ደግሞ እና በዛ በዛ ምክንያት ሀዘን ውስጥ ነበር። ስለዚህ ያክል ከድግስ ጋር ድግሱ ጊዜ ሲራሱ በጣም እየተላቀሰ ነው እና ከዛ በኋላ በቃ የሀዘን ጊዜ ነበረ እና የዛን ስንላቀስ ዳይሬክተሮች ምንም ነበሩ የዛን ጊዜ አታልቅሱ ሣራ ችግር የለውም በቃ ለእናንተ ሲባል እንካፍታለን ስኩል እያሉ ቃል ገቡልን ነበር። እኛ የዛን ጊዜ በቃ ለቅሶ ለማስቆም ምናምን ነበር የመሰለ መምህራኖችም የሚያለቅሱ ነበር ለቅሶ አይ አይ በጣም ምንድን ነበር በነገራችን ላይ ለቅሶ ለቅሶ ቤት ለቅሶ ነበር ይመስለው እንጂ ምንለያዩ ምናምን አይመስልም ነበር እና ቃል እየገቡልን ነበረ በቃ እና አስከፍድላቸዋለሁ እያሉ ነበር ነው እኛን ለማረጋጋት ነበር የመሰለኝ ግን በእርግጥም ተከፋታ። ልክኛ ላይ ሃይስኩል ተጀመረ ማለት በጣም በጣም ያው በስርዓት ነው ለኛ በመሰረቱ እዛ መከፈቱ ምክንያቱም ለእኔ የራሱ ማለት ነው ለእኔ የራሱ ቀላል በስርዓት አይደለም። ምክንያቱም እዛው እያገለገልኩ ስለነበረ የምማረው አሁን ወደላ ብሄድ አገልግሎቴንም እንግዲህ ከሁለት አንዱ ላጣው ይችላለሁ ማለት ነው። ወይም ትምህርቱን አቋርጣለሁ፣ ወይም አገልግሎቱ ላይ ደግሞ የራሱ ተጽዕኖ ይፈጥራል ማለት ነው። ለኔ የራሱ ትልቅ ነገር ነበር እና ያን ሲከፍቱልን ብስራት ነበር፣ በእኛ ትልቅ ብስራት ነበር እና ጀመርን። እኔም እዛው ነበርኩኝ ዘጠነኛ ክፍል ጀመርን። ዘጠነኛ ክፍል ስንገባ ያውን እንግሊዝኛ ነው የሚሆነው፣ በአንድ ሰብጀክት የምንወስደው የነበረው አሁን ሁሉም ሰብጀክት ከአማርኛ በስተቀር እንዲሁም ኦሮምኛ በስተቀር ሁሉም ጊዜኛ ነው የሚሆነው። ያው ስለምንረዳዳ መግባባቱም ስላለ አንዱ አንዱን ስለሚያግስ እኛም ደግሞ ያው ትንሽ በሰል ያሉ በቤተ ክህነትም የበሰሉ ስላሉ ያው እንረዳዳ ነበረ፣ ጥሩ ነበር። ከዛም በኋላ ግን እኔ ብዙም አልቆየሁም። እስከ ሴሚስተር ብቻ ነው የቆየሁት፣ ማለትም እስከ ጥር ድረስ። ከዛም በኋላ በአገልግሎት ምክንያት ስራ ተገኝቶ ወደ ሰበታ ሄድኩኝ ማለት ነው ዶክመንቴን አዛውሬ ሰበታ ሁለተኛ ደረጃ ትምህርት ቤት ገባው ማለት ነው። ሰበታ ገብርኤል እያገለገልኩ እዛም የገባሁት በመምህርነት ነው። በድጓ መምህርነት ያው ድጓ ዘልቄ ስለነበረ የኔ ታሜ ምስክር ወረቀት ሰጥተውኝ ስለነበረ በድጓ መምህርነት ቀጠሩኝ ማለት ነው። እዛ እያገለገልኩኝ ሰበታ ገብርኤል፣ እንደገና ደግሞ ትምህርት ቤት እየተማርኩ ልጆች ደግሞ አስቀጽል ነበረ። ትናንሽ ልጆች ለድቁና ምናምን ንባብ የሚማሩ ነበሩ። መምህርም ስለሆንኩኝ ያው መምህር የግድ ማስተማር አለበት እና የአብነት ክፍያም ነው የሚከፍሉ። ይለኔም ማለት ነው የተለየ ነው፣ ከሌላው ከሌላው ካህናት አስተማሪ ነው ከተባለ እዚህም ቢሆን የተለየ ነው ያለው አዲስ አበባ ራሱ ማለት ነው። እንደዛ እየተማርኩኝ ባለበት ዘጠነኛ ክፍል እየተማርኩኝ ግንቦት ስድስት ያልጠበኩትን ነገር ሰማው ማለት ነው ያም ምንድን ነው እሱ ሐዘን ገጠመኝ። አባቴ ትንሽ አሞት ነበር፣ የስጋ አባቴ ነገር ግን ሁለት አባቶችን ነው በዛ ያጣሁት። አንድ የእውቀት አባቴን አጣሁ፣ ሁለተኛ ደግሞ የስጋ አባቴን አጣሁ ማለት ነው። ሐዘን ውስጥ ገባሁ። ወቅቱ የፈተና ወቅት ነው፣ አሳይመንት የሚሰራበት ወቅት ነው፣ ውጥረት የሚበዛበት ወቅት ነው። ነገር ግን ሁለት አባቶቼን አጣሁ፣ ሐዘን ውስጥ ገባሁ። ሁለቱንም አባቶቼን በአንድ ቀን ቀበርኩ ማለት ነው። የውቀት አባቴ ወይም የድጓ መምሩ ደብረ ሊባኖስ የድጓ መምር መምር ምራው ይባላሉ። አባቴ ደግሞ አቶ ስዩም ነው የሚባለው ሁለቱንም በአንድ ጊዜ አውጣሁኝ። ያው ደብረ ሊባኖስ ነው የተቀበሩት አስቀበርኩ። ካስቀበርኩ በኋላ እንደነገርኩሽ ወቅቱ የፈተና ስለነበረ ሰለስቱን አወጣሁን መጣሁ መጥቼ አሁን ፈተናዬን እያከናወንኩኝ እንደዚሁም አሳይመንቶ ኔኬን እያስገባሁኝ እያለ አንድ ስልክ ጠራ። ያም ስልክ እየማንነበር የሚለው እዚህ ጋር ነው እንግዲህ። ትናንትና በተስፋ ስናስጠብቃቸው የነበረው ዛሬ የምንነግራቸው ለቤተሰቦቻችን ማለት ነው። ያም ስልክ የማንነበረ የዛሬ የተደራጋሪ ትናንትና ደግሞ የክፍል ጓደኛዬ የነበረችው የአንቺ የሳሪ ነበር ማለት ነው። ደወልሽ ስትደውዪ እኔ እዛው ቤተክርስቲያን ግቢ ውስጥ እያጠናሁ ነበር ያለሁት። ማን ማን ልበል ምናምን አልኩኝ። እኔ ጠየኩኝ አንቺ ስትደውዪ ማለት ነው። አዲስ ስለነበረው ስልኩንም አላውቀውም ብዙም፣ በወቅቱ እናንተም ስልክም አልነበራችሁም። የወሰነውም ስልክ የለም። ያው እኛ ምናልባት በቤተ ክህነት ውስጥ ያለነው የተወሰነ ጥቂት ሰው ነው ስልክ ያለው። እኔ ሣራ እባላለሁ ምናምን ስትይን ገና በድምፅሽ መለየት ቻልኩ ማለት ነው። ቤት መተን እኮ አጣን፣ እንደዚህ እንደዚህ ሐዘን ደርሶ እንደደረሰ ሰምተን ቤት ምን መጣ፣ ቤት የለህም ምናምን አልሽኝ። ብዙም ያው የወቅቱ የፈተና ምናምን ወቅት ስለነበረ እንደዚህ ምናምን ብዬ። መለስኩልሽ አንቺም አጽናናሽኝ። ከዛም በኋላ ያው ትንሽ ከቆየን በኋላ ማለት ነው በዛ ወቅት ይሄ ስልክ አንቺ ነው ወይ ምናምን ብዬ ጠየቅኩሽ። አዎ የስልክ ነው ምናምን አልሽኝ። ያን ስልክ መዘገብኩት። ከዛም በኋላ መደዋወል ቀጠልን ማለት ነው። እሱ ነገር ግን እስኪ ምናልባት የመጣችሁበትና ከማንጋ መጣችሁ የሚለውን ግለጽልን። ያው የትላስ ጓደኛችን ስለነበር አባቱ አረፉ ምናምን ሲባል በቃ ለቅሶ እንደረስ፣ ቀብር ላይ አልደረስን ነበር። አላወቁም። እኔ እና ለቅሶ እንደረስ ብለን ከቤት ጋር ነበር የመጣ ነው። ቤት ቤት ስንመጣ ደግሞ ነዘር ብቻ ናቸው፣ እንትን የለም። ለቅሶ እንደረስን እና በቃ እኛም ደውላለን፣ እርስዎም ይንገሩልን፣ ካልተገናኘን እርስዎ ይንገሩልን፣ አዲስ እንደውላለን አልናቸው እና ተመለስን። ከዛ ደወልኩ አይ መንገድ መንገድ ላይ ነበርኩ። ስልካቸውን በእርግጥ ይዘነው ነበረ። የድግሳችን ጊዜ በቃ እንለያያለን ብለን ስላሰብን ስልክ መዝግቤ ነበረ በደብተር የለኝም ስልክ የለኝም፣ ግን ያው መዝግቤ ነበረ፣ ሲኖር እደውላለሁ በሚል እና የዛኔ ደውልኩ። ያው እኔም እንዳልኳቸው ደወለች። ከዛው ቀጠልን። መደዋወላችን ቀጠልም ማለት ነው። የእሷ መሆኑን አረጋገጥኩኝ። ያው ምንም ኤርጌንዶ ቢሆንም ስልኳ ያው እሷ ግን ከምንም በላይ ስለሆነች ጎበዝም ተማሪ ነበረች። እኔም ሰበታ ስኖር ነው ኑሮ የገባኝ ማለት ኑሮ ምንነት የገባኝ ማንኛውም ሰው እንደሚሰማው ከቤተሰብ ሲለይ የራሱ ኃላፊነት ነው የሚወስደው። ለብቻ መኖር ማለት ያው ከትዳር አይተናነስም በመሰረቱ ሀላፊነት የራስ ነው ማንኛውም ነገር የሚያከናውነው ራሱ ስለሆነ ማለት ነው ምናልባት ሌላ ሰው አለመምጣቱ ካልሆነ በስተቀር ጫናው ግን እሱ ላይ እየበዛ ነው የሚመጣው ስለዚህ ትዳርን አለማሰብ አይቻልም ጸበታ ስገባ ያው ትዳር ማሰብ ጀመርኩ ማለት ነው በፊት ትምህርትን ብቻ ነው የማስበው ቤተሰብ ጋር ሆኜም እየተማርኩ ስለሆነ እነሱ ናቸው የሚመግቡኝ የሚያበስሉልኝ ሁሉን ነገር ጸበታ ስገባ ግን ያ ነገር የለም ማለት ነው። ራሴ ማብሰል ጀመርኩ፣ ራሴ ማጠብ ጀመርኩ። በዚህ ላይ ትምህርት አለ። ትዳርን አሰብኩኝ። አይ ይሄ ስልክማ ለትዳር ዳሪ ይጠቅመኛል ያስኩ። ከዛ ቅድም እንደነገርኳችሁ መደዋወል ጀመርን። እየተደዋወልን ባለበት ሌላ ደግሞ አዲስ ሀዘን ገጠመን ማለት ነው። እኔ ምንም አልሰማው። ያው ምን ጊዜም ጠዋት እደውላለሁ። ያው ሌሊቱ አይነጋ በፍቅር ያለ ሰው፣ እኔ ፍቅር አለኝ እሷ ደግሞ እንደ ጓደኛ ነው የምትደውልልኝ። ምክንያቱም የእኔ አላማ ወይም የእኔ ችግር እኔ ስላልነገርኳት አይገባትም ማለት ነው። እና በጠዋት ደወልኩኝ። ከጸሎት በኋላ ስደውል በጣም ትልቅ ለቅሶ ነው የሚሰማኝ። እሷም ወዴ እንሰማለችኝ ምንድን ነው ምናምን ብዬ ደንግጬ ምንም አላልኳትም ዘጋሁት። ዘጋሁና ቤተሰብ ጋር እንዴት ነው ምናምን በብዬ ስጠይቅ እነሱም ብዙም የሰሙት አልነበረም። በወቅቱ በግም የደወልኩኝ አንቺ ጋር አታነሽም፣ ያው ሀዘን ላይ ነው። እንደገና ቤተሰብ ጋር ደውዬ ሳረጋግጥ እንዲህ እንዲህ እንዲህ ነው ምናምን አሉኝ። ምንም ለማለት አልቻልኩም። በመሰረቱ ለኔም ለአንቺ ደግሞ በጣም ትልቅ ሀዘን ነው። ልጅም ነሽ አባትን የሞተው ከዛ ፈተና ወቅት ነበረ ወቅቱ። አልቻልኩም፣ እኔ እራሱ መሄድ ማለት ነው መንጣት ፈልጌ ነበረ አልቻልኩም። ወንድሜን ምናምን ቤተሰብን ወንድሜን መስፍንን ሂዳልኩት። ከዛም በኋላ ያው ከአርባ ቀን በኋላ ለአርባው ቤተሰብ ጋር ወረድኩኝ ማለት ነው፣ ገዳም ደብረ ሊባኖስ። እዛ ወርጄ አርባውን አለፈ። አርባውን ካሳለፍን በኋላ ፏፏቴ የምትባል ቦታ አለች ምናልባት አንቺ ላታውቂያት ትችያለሽ ከጓሮ ከገበያው ከወርካ ገበያ ያለው ኮረብታና ቦታው ማለት ነው እዛ ወጣውና ደወልኩልሽ እንደ እኔ ሰላምነሽ ወይ ተጽናናሽ ወይ ምናምን ብዬ ደወልኩልሽ ከዛም በኋላ ቤተሰብ አባላት ምናምን ጠየቅኩኝ በቴክስት ያንን ከጠየቅኩሽ በኋላ ያው ለእኔ መግቢያ ነው እኔ እየሻ አለው ማለት ነው። አንቺ ምን ማታውቂም ያው በጓደኝነት ነው። አንድም ደግሞ ለኔ ትልቅ ቦታ ነበርሽ። አስጠናቸዋለሁ እንደዚሁ ማለቃም ነበርኩኝ። እኔም እንደ ተማሪ ጥሩ ነገር አድርጌያለሁ ብዬ አስባለሁ፣ እና በዛ ሁኔታ እያየሽኝ፣ እኔ ደግሞ በፍቅር እያየሽ፣ ቤተሰብሽ ሙሉ ዝርዝሩን በቃ ከነማብራሪያው እንትና ተማሪ ነው እንትና እንዲናት እንትና እንዲናት ምናምን ብለሽ ጻፍሽልኝ። አየው እንደገና፣ እኔ የፍቅር ጥያቄ ጠየኩን ማለት ነው። ምናልባት አንቺ እንግዲህ አስቢ አታስቢ አላቅም፣ ምንም እምቢ ማላልሽኝ እሺ ማላልሽኝ፣ ነገር ግን ይመስለኛል በዛው ወቅት እያለውኝ የሆነች ግጥም መልክ ነገር ላክሽልኝ።